ነጭ ልብስ ለብሰው በሰማይ ቆሞ ይመለከታለሁ እሱ ባለበት በቃላት ለመግለጽ የማይቻል ብርሃን ዙሪያ እንዳለ ይመለከታለሁ። እዛ ቆሞ እያለ በዓለም ዙሪያ ያለው ሥጋ የለበሰ ሁሉ ሰው የተባለ ሁሉ በአንድ ጊዜ በፊቱ ስከማች። እነዚህ ያላመኑ በዓለም ዙሪያ ያሉ ሁሉ ዲያብሎስ አእምሯቸው ይዞ ሲያስጨንቃቸው ሲያራወጣቸው ይመለከታል። እንዲተላለቁ እርስ በርሳቸው አእምሯቸው ይዞ ሲያነሳሳቸው ይመለከታል። ከዛ በኋላ ጌታ ኢየሱስ ክርስቶስ ቀኝ እጁ ስዘረጋ ለው ወደ ምድር በቅጽበት ዓይን በዓለም ዙራ ከዓለም ዙራ ያሉ አማኞች በፊቱ ሲከማች ይመለከታሉ። አምኔ ዳነ ሕዝብ ሁሉ በፊቱ ተሰብስቦ ጌታ ኢየሱስ የሁሉም ልብ ሲመለከታቸዋል የሚነጋገሩበት የሚሉትን ሁሉ ሰው ሰውን በአጠገቡ ያለውን እንደሚመለከት እንዲሁ ሲያቸው ይመለከታል። ሌሎች የታመሙ የተሰቃዩ እንቆቅልሽ ያለባቸው አቅም ያጡ በፊቱ ተንበርኮ ሲያለቅሱ፣ ሌሎች መንበርከክ ያቃታቸው ቆዝመው በፊቱ ቁጭ ብለው ሲያለቅሱ እንዲህ ስናገር ይሰማሉ። እኔ ጣልቃ እገባለሁ፣ እምባቸውን ከዓይናቸው ይታበሳል። አትፍሩ። አይዟቸው እምነታቸው በእኔ ላይ ጽኑ ይሁን ታገሱ፣ ስል ይሰማል። ከዛ አማኞች በዓለም ያለው ሁሉ የሚሆነውን ሁሉ የሚሰሩትን ሁሉ የሚናገሩትን ሁሉ እያዳመጠ ዝም ብሎ ሲመለከት ነው የሚያ ሰራዊት ጌታ እግዚአብሔር እንዲህ ይላል ይላል ዘመናት በተፈራረቁ ቁጥር ሁሉ ይላል፣ አንተን ተሸከምኩ ይላል። ተስፋ በቆረትክባቸው ዓመታት ሁሉ ይላል፣ ጠልቃ እየገባው እየረዳው በዋጋ የገዛ ሕዝብ ስለሆንክ፣ በዋጋ የተገዛ ሕዝብ ነህ። በደሜ ነው የገዛው። ለዚህ እንዳትጠፋ በምሬት እየደገፍኩህ እዚህ አደረስኩ ይላል። እዚህ ደቂቃ የደረስከው ከነምሬት እና ቸርኔት የተነሳን። አንተ ግን አላሰባልክም። እንዲህ ነው የምለው ልዑሉ እግዚአብሔር እዚህ ወይ ይላል። ዓመታት በተፈራረቁ ቁጥር ነው የምለው ሲሰቃለ ትፈራለ ይላል። ነገር ግን አሳልፌ መቼ ሰጥቻለሁ? መቼ ከፊቴ ወደክ? መቼ እኔ አንተን ድካም ተመለከትኩ የተጠራህበትን ለዛ አላማ እንድትተጋ በጸጋ እየረዳኸው አይደለም ይላል። ነገር ግን ይላል አንተ ይላል ወደ እኔ ተመለስ ይልሃል። ዘመኑ ይዞ እየሄደ ነው ይላል። ከዚያ ቀጥሎ ጠላት እጅ በሻያ አለ ይላል። አንተ ግን ይላል ባለ ነገር መምካት ባለ በልቤ ውስጥ ያለው በእጅ የሰራ ሳት ያገኛችሁ በእውቀትም ሆነ በጥበብ ባለኝ ነገር በውስጠ ትንክት ጀምራል ይላል አድንህ ይላል እኔ አይደለውም የፈጠርኩ ያለበትን አላውቀውም እኔ ይልሃል አሁን ተመለስ ይልሃል። የምትሰጋበትን ይላል ይህንን ያስጀመርኩ ዘመን ይላል አመቱ ይላል ምድርቱ ይላል አንተ ወደ ነጋ ስትቀርብ ይላል ከልብ ውስጥ አምሮ ያለውን ስታስወገድ ይላል፣ እኔን ወደ ልብህ ስታስገባኝ ወደ ነጋ ስትጠጋ ይላል፣ ምድርቱ ፈውስ ይሆናል ይላል። ለምድርቱ ፈውስ፣ ለአመታት ፈውስ አንተ ምክንያት ነው የምትሆነው ይላል። እኔ መጎስ የሚሆነው በዛን ጊዜ ይላል፣ ስሜ ባንተ ላይ ተጠርቶብያል የተጠራ ስሜን ያላሰባልክ ምላል

ከአንተ ይቀድማል ይላል። የምትሰጋው የምትፈራው ነገር አገኝህብህም ይላል። አንተ ግን ይላል ለምን አትመለስም ይላል። ምድር ለአንተ አይደለችም ይላል። አንተ እንግዳ ነ ይላል። መጻተኛ ነ ይላል። የምትመካበት ነገር የለም ይላል። ለውሎ ሰራዊት ጌታ እግዚአብሔር በምድር ላይ ተስፋ የምትጠልበት ነገር የለም ይላል። ቶ ተመለስ ይልሃል የምትራበውን ይላል ክብሬን፣ የምትራበውን ይላል አንተ ከእኔ ጋር ስትጣበቅ ይላል ክብሬን ያገኘሃል ይላል። የቀደመው ሞገስ ይመልሳለሁ ይላል። ምድሪቱ ፈውስ ይመጣል ይላል። አንተ ከእኔ ጋር ስትሆንኖ ይላል ዘመናት ሁሉ ይላል እኔ አይደለም የፈጠርኩ ይላል። ፈጣሪ እኔ አይደለውም ይላል። እኔ አይደለውም አንተን ያስቀመጥኩ በምድር ይላል። ያንተ አመታት ዘመናት ሁሉ በእጅ አይደለም ይላል ሉሉ። እግዚአብሔር እንዲህ ይላል፣ ተመለስ ይላል። ሕይወትን አስተካከል ይላል። ልቢ አይኖች ይከፈታል ይላል። እኔን እያየህ የምታመልክበት ዘመን ያመጣለሁ ይላል። እኔን እያየ የምታገለገለኝበት ዘመን ያመጣለሁ ይላል። ይህንን እንዳላመጣ ይላል መንፈሳዊ እንቅስቃሴ እንዳጀመር ይላል። አንተ ዘንግታል ይላል። አንተ ሰንፋል በፊቴ ይላል ደክማል ይላል። እኔ ወደ አንተ ጋር እንዳልቀርብ የማይጠቅሙ ነገሮች ይላል፣ የምድር ቁሳቁሶች ልብ ውስጥ ተጠቀጥቀዋል ይላል። ከአፌ የወጣውን ነገር በምድር ሲወድቅ አይተሃል ይላል። በአፌ ከአፌ የወጣው ቃል አይደለም ሰማይና ምድር የዘረጋው ይላል። በገዛ ደሜ አይደለም አንተን የገዛው ይላል አንተ የኔ ነህ አይደለም ይላል። የኔ መዋኒን ይዘንግታል ይላል። ስለዚህ ተመለስ ይላል። የምትፈራውን አገኝብህ ይላል። ከፊት ይወጣሉ ይላል። ምድሪቱ ይላል መጨረሻ ዘመኑ ስለቀረበ ይላል ጠላት እያናወጣት ነው ይላል። ጨለማ ገጅ ይላል እያራወጣት ነው ይላል። ነገር ግን ይላል በፊት ሊቆም አይችልም ይላል። በብረት እጆቼ ዘርግቻለሁ ይላል። ወደ ነጋ ተመለስ ይላል። ሕይወቴን አስተካከል ይላል። በፍጹም ልብ እኔን ተመልከት፣ ወደ ነጋ ቅደም ይላል። እኔ ረዳለሁ ዘመናትን ተሸክመ አሻግራለሁ ይላል። የሚመጡ ዘመናት ሁሉ ክፋት፣ ችግር ተሸክሞ የሚመጣው አንተ ለእኔ ስለማትገዛልኝ ይላል። ለእግዚአብሔር እንዲህ ነው ምርኮን ይመልሳሉ ይላል። የቀደመውን ሞገስ ይመልሳሉ ይላል። ክብሬን ይታያሉ ይላል። ስለዚህ ተመለስ ይላል። ጊዜን ተጠቀም ይላል። እኔ መጣሉ ይላል። ፈጥኜ ክብሬን ይገልጻሉ ይላል። ስለዚህ ከፊቴ እንዳትባረር ይላል። ከፊቴ ዞር እንዳትል ይላል። ሊፋቴ ከንቶ እንዳይሆን ይላል። ከኔ ጋር ተጣብቅ ይላል። ወደ ኔ ተጠጋህ ይላል። በዚህ አሳርፋለሁ ምርኮ ይመልሳሉ ይላል ሰራዊት ጌታ እግዚአብሔር